አንድ ጥያቄ ላንሳለሁት። ከስራ ፈጠራ ጋር በተያያዘ የብድር ተደራሽነት እና ደግሞ በዛው ልክ የመሬት አቅርቦት ውሱን እንደሆነ ይታመናል። እንደው ስራ አጥነትን ለመቅረፍ የሚወጡ ፖሊሲዎችና ና ስትራቴጂዎች በእነዚህ ምክንያቶች ሽምድምድ እንደሚሆኑም ደግሞ ብዙ ምሁራን ብዙ የዘርፉ አጥኚዎች ይናገራሉና፣ ስልሳ ፐርሰንት በላይ የሚሆኑ ስራ አጥ ወጣቶች ስራ ለመጀመር ፍላጎት ቢኖራቸውም በእነዚህ ምክንያት ያልተተገበሩ ወይም ያልሰሩ መሆኑ ይታመናልና፣ አንድ ጥያቄ ይሄ ነው። እነዚህን ችግሮች ከተነሳው ርዕሰ ጉዳይ አንጻር እንዴት ማስታረቅ ይቻላል? ሌላኛው እሳቸው ቅድም እያነሱ ያለው ነገር ነበረ፣ ኢዝ ኦፍ ዱይንግ ቢዝነስ፣ ስራን እንደው ቀለል አርጎ ለመስራት የሚያስችል ሁኔታ ኢትዮጵያ ውስጥ በሌለበት አግባብ እንዴት መንግስት ያቀደውን በዚህ አንጻር ልክ ሰርተዋል ልንልና ለክርክር ልንሰየም ቻልን ቢሉ ሰዎች ምላሽዎት ሁለት ደቂቃ በጣም አመሰግናለሁ። እሱ ወንድሜ ም ጥሩ ጥሩ ሀሳቦችን አንስቷል። እሱ መወስዳቸው ማለቀበላቸው አሉና አንተ ካነሳው ሀሳብ አኳያ ኢዚ ኦፍ ዱዊንግ ብንነሳ አንድ መንግስት ትኩረት አቅጣጫ ሆኖ እየተሰራ ያለው ብሮክራሲን መቀነስ ነው። ብሮክራሲ እንደ ኢትዮጵያ በጣም ብዙ ነው። እኛንም ያስጠላ አንዱ እሱ ነው። ሙስና አለ። በአገልግሎት ታይም ውስጥ ፍሬምድ ሆኖ አለም አገልግል አለ። እሱ ችግር መፈታታ እንዳለበት እናምናለን። ወንድሜ የገለጸው አሀዝ ልክ ነው። እኔ የማምነው መረጃ ነው። ስለዚህ እሱን ለማስተካከል ደግሞ ተቋማቶች መገንባት ስላለባቸው የተቋማት ድክመትን መሰረት አድርጎ መንግስት በሰው ኃይልም በተቋሚ ማቴሪያልም በቴክኖሎጂም ጀምሯል። ይሄ ወደፊት እየተቀላጠፈ ሲሄድ ፕራይቬት ሴክተሩ ሞር ኢንጌጅ እንዲያደርግ ሀገር ውስጥ ያለውም ከውጭ ያለውም ሞር እንዲሄድ እድል ስለሚሰጥ እሱን አክሰፕት አደርጋለሁ። ተቋማት ቢውልድ መደረግ አለበት። ሁለተኛ ማሊቀበለው ወላጆች ኃላፊነት አላቸው። ለምሳሌ ወላጆች ሳይሆን መንግስት እና ወላጅን አንድ ማድረግ ተገቢ አይደለም ነው። ይሄ አንድ አንድ አላረግንም። እኛም አንድ ማድረግ ሳይሆን መተባበር አለብን ነው፣ መቀናጀት አለብን ስላመሳሰልክ ነው። መንግስት እንደ አባት፣ እንደ ወላጅ ብለህ ስለጠቀስከው ይሄ የተሳሳተ ግንዛቤ ነው ብዬ ስላሰብኩ ነው ያነሳሁት፣ እንጂ ከክርክሩ ጋር አይገናኝም። በወጣቶቹ ጉዳይ መንግስትም፣ አባትም፣ እናትም፣ ወንድምም ያለው ሰው መታበር አለበት ከሚል ኮንሰር ነው አውዱን መውሰድ ያለብኝ። ከዚያ አኳያ ስንነሳ አሁን ስራ እድል ፈጠራ በቢዝነስ ችግር ምክንያት ተይዟል። ብድር አቅርቦት መለታ አቅርቦት አለ የሚለው ለምሳሌ አሁን እዚህ ቅርብ አዳማ ተንቀሳቅሰን እኛ ኦብዘርቭ ቢያደረግ ነው የመንግስት ጥሬ ሪፖርቱን አይደለም የምናውረው። ትራያንጉሌት እናደረጋለን ሄደን እና ቼክ እናደረጋለን። በዶሮ እና በወተት ሀብት ልማት በድልባ የተሰማሩ ወጣቶች፣ ከተማ አስተዳደሩ፣ ወላጆቹ፣ ባንኮቹ በቅንጅት ሼር ወስዶ ነው የሰጡት። ቦታ አመቻችቷል። ከተማ አስተዳደሩ ቤተሰብና ማህበረሰብ አዋቷሉ። ለስራ እድል ፈላጊ ወጣቶች ስራ እድል አመቻችተዋል። ይሄ በሌሎች አካባቢዎችም እድን አብነት ያየናቸው ነገሮች ናቸው። ሶ ምንድን ነው ቢዝነስ ፕላትፎርም እስከሚስተካከል ድረስ፣ አቅማችን እስከሚጎልበት ድረስ ያለውን ካፓሲቲ እየሰበሰብን መጠቀም አለብን። ዋስትና መንግስት አሁን እየወሰደ ነው ያለው። ለምሳሌ ሲንቄ ባንክ መንግስት ጋራንቲ ሰጥቷቸው፣ ምናልባት እንደው እነዚህ አይነት ማሳያዎች ሙሉ የኢትዮጵያን ፒክቸር ሊያሳዩ ይችላሉ? ሙሉ አይደሉም። እንደው እንደ ጥያቄ እኮ ባለፈው የኢሰማኮ ፕሬዚዳንት በፓርላማ የተናገሩት አለ አይደለም፣ ስራ የሌለውን ስራ የሌለውን ቀርቶ ስራ ያለውም ከስራ ሲወጣ በፔስታል ትራፊ እንጀራ ሲለምን ልናሳይ እንችላለን የሚሉበት አግባብ አለና፣ እነዚህ አካሄዶች ኢትዮጵያን ሙሉ ሊወክሉ ይችላሉ። አሁን ሲንቄ ባንክ የሚሰጥበት አካባቢ አዳማ አካባቢ ያሉ ነገሮች ትግራይ አሉ ወይ? ቤንሻንጉል አሉ ወይ? አማራ ክልል አሉ ወይ? ሶ ወሬቨር ብናየው ኢትዮጵያን ስለሆነ ምን መዝ ነው። በክርክር ውስጥ አንድ ይቃሉት እንደው ካንድ መነሻ ውስጥ ወደ ሌላው ማስፋት ጉዳይ አሁን ጅምር አለ የለም የሚለው ነገር ለማመላከት ነው። ጅምሮች አሉ የሚያቀላጥፉ ተቋማቶች ኃላፊዎች አሉ፣ ድል ላይ የሚያደርጉ አሉ። ያን ሁሉ ወደ አንድ አምጥቶ ለወጣቱ ቅድሚያ ሰጥቶ ቦታ በማቅረብም ፋይናንስ ሲስተም በማቅረብም ነገሮችን የማቀላጠፍ ጉዳይ የሁሉ መንግስት ኦርጋናይዜሽን እኩል ስታትስ እንዲመጣ የመስራት ጉዳይ የጋራችን ነው። ከመንግስት ሰራተኛ ጋር አታገናኙ። አሁን ኤን ሹ መንግስት ሰራተኛ ቢሎ ዘ ስታንዳርድ ያለ ህይወት እንዳለ እናውቃለን። የሚያገኘው ነገር እንዳልበቃ እኮ ሁሉም እኔም አንተም መንግስት ሰራተኛ ሆነን ካየነው ያው ነው፣ የተለየ ነገር የለውም። ችግሩን ሳይገባን ቀርቶ ለዛ ነው እንደ መንግስት አሁን የገቨርናንስ ሲስተሙን ቅጥሩን ማበረታታው ተቀጥሮም እንኳን መኖር አይችልም፣ ግን ሌሎች በፕራይቬት ደረጃ ላይ መስራት ከቻለ ኪሎቱና ብቃቱ ካለው ሶ መስራት የሚችለው አውዱ ከተፈጠረ፣ በፍራይ ቤት በግል የሚሰራው ስራ የተሻለ ገቢም ሊያስገኝ እንደሚችል ግንዛቤ ሰጪ ነው እንደው